እስራኤል በጋዛ የጀመረችውን ጦርነት ነገውኑ እንደምታቆም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግሯል። አይሁዶችም ሀማም ቢከብድም እንደነዚህ አይነት ዜናዎች እንግዲህ መልካም ናቸው ብዬ ነው አስበው። እንደ ዛሬ ገብቶኛል አያውቅም። ገብቶናል ገብቶናል በቃ እንደ ዛሬ ገብቶኛል አያውቅም። ወገን፣ አንድ ነገር ተባበሩኝ። እኔ ወንጀል ሰርቼ ከህሊናዬ ማምለጥ አቅቶኛል። እዛ ሂጅ ጌታዬ ወድረስልኝ ድልሆን ነው ድረስልኝ ድረስ የትራንስፖርት ቻሉኝና እነዚህን ሰዎች እጄ ልግደላቸው። ከላይ በቪዲዮ ላይ እንደምትመለከቱት እነዚህ ሁለት ሙስሊም ሴቶች የሰላት ወቅት ይደርስባቸውና እዚህ ቦታ ላይ እንግዲህ ሰላታቸውን ይሰግዳሉ ማለት ነው። ታዲ ሴቶ ሴቶች ሰላታቸውን ሰግደው ከሄዱ በኋላ ህንዳያኖቹ ወይም ደግሞ እነዚህ ሂንዱ እምነት ተከታዮች ቦታ ሙስሊሞቹ ስለሰገዱበት ረግሷል፣ መባረክ ይኖርበታል ብለው እንግዲህ ቦታውን በላም ሽንት እንግዲህ ይባርኩታል። በተጸልዩበትም እንግዲህ ቦታውን እንዲባርከኗል ብለዋሉ ማለት ነው። በነገራችን ላይ ቁርአን ላይ ምን ይላል? እነመል ሙሽሪኩነ ነጀሱን። ስለዚህ ዝንጀሮ የተሰማው ነገር እጅግ የሚያሳዝን ነው። በዛሬው ዕለት መሞቱን ተገልጸዋል። ነፍሲ ማር ነፍሲ ማር ነፍሲ ማር ነብሱን ከጻዲቃኖች ወይም ከገነቶች ያድርገው። በጣም ከባድ ሀዘን ነው ይሄ በጣም ከባድ ሀዘን ነው። ጥውነት ጥውነት፣ በጣም ይከብዳል እና እስቲ ለቅሶውን የምንደርስበትን መንገድ ደግሞ ብታመቻችሁልን በጣም የተሻለ ነው ብዬ ነው የማስበው። ኤንዌስ እናንተ እንዴት ናችሁ? በዚህ ሰዓት እንኳን ለሰው ልጅ አይደለም ለእንስሳ እራሱ እንደዚህ እየታዘነ ባለበት ሰዓት ላይ እጅግ በጣም የሚያስደስት ነገር ነው። ግን እኔ በጣም የገረመኝ ነገር ለእንስሳት ይሄን አይል ከተባለ እንደዛ አርባ ሺህ ህፃናት ግን ሲረፈረፉ አለም ዝምታዋን መምረጧ በጣም የሚያሳስብ ነገር ነው። አለም አንዳንዴ እኛ በምናስበው እኛ በምናየው ወይ አትሄድ። ግን እናንተ እንዴት ናችሁ? ተናፍቃችኋል፣ ደግሞ የምር ተናፍቃችኋል። እስቲ ዝም ብለን ዛሬ ይሄን ቪዲዮ ሶስት ሺህ ላይክ፣ ሶስት ሺህ ላይክ፣ ዝም ብለን አንዳችንም ሳንቀር ሶስት ሺህ ላይክ እናደርሷለን። ቀጥታ ወደ ቪዲዮ

ወይኒ ወይኒ ወጥ ተጠጥቶ እኮ ጎመን አይበላም። ወደ ልጅነት ነው የምትመለሰው። አሁን የሰውዬ ያስመለሰው አንልም፣ አቀረሽው ነው። እዲ በደ ደቆ በግባት ስር እንደዚህ ቢያበላሹብን፣ እንጀራውን ብቻውን አንድ ላይ እኮ ነው የሚበላው የነበረው። ፎጣ አደረገው ፎጣ፣ እሺ ልበሰው። ኡ ጋጠው፣ ጋጠው፣ ጋጠው። በእኛ ከአመት አንዴ የምንበላው ምግብ እንደዚህ ታዝረከርካለ። እኔ እንደዚህ ዶሮት እንደዚህ ከሆነ አልበላም፣ ሁለተኛ ትቻለሁ፣ አልበላም። ሆ እስር ቤትም እኮ በጣም ጉድ እየተሰማ ነው። እስር ቤትን የመጣ ነው ወገን፣ ከእስር ቤት የኒውዚላንድ እስር ቤት የሚያበላቸው ምግብ ነው። ምን? እሺ፣ ድንች ድንች፣ ሊቀቅለው ነው በሚጥሚጣ ሊያበሏቸው ነው። ሊያቃጥሏቸው ነው። አይደለም። ምንድን ነው ማሽ ፖሬሮስ፣ ቂቤም አለው። አለጅስ? ለማን ነው? ለታሳሪው ነው? ለሀላፊው ነው? ይሄ ምግብ እኔ አላውቅም። እኔ አላውቅም። እኔ አላውቅም። ምንድን ነው እስር ነው? ተዝናኖት፣ ተዝናኖት ነው ቅጣት ነው፣ ድሎት አለ። ፓዲ በርገር ቤት እኮ የለም ይሄ ምግብ፣ በርገር ቤት የለም ይሄ ፓዲ። ውፍረቱ ውፍረቱ፣ ወገን ሶስት አለው፣ ፑ ሶስት አለው፣ ሶስት አለው ወገን። አዞ ኖት፣ አዞለት ነው። አለየንም፣ አለየንም። እስር ቤት ማሽፖሬሮስ፣ ቬጂስ፣ ዲዘርትም አለው ባናና። ኒውዚላንድ ታሰብ በቃ።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 ከምን ለመታረም ነው እንግዲህ እንደዚህ ዛይዶ ፎ የሚሉት ። ስለዚህ ዝንጀሮ የተሰማው ነገር እጅግ የሚያሳዝን ነው። በዛሬ እለት መሞቱ ተገልጿል። ታዲያ ምን ልታደርጉት ነው? ስለዚህ ዝንጀሮ መዘግብ ልትሉን ትችላላችሁ። ይህ ዝንጀሮ እንግሊዘኛ የሚናገርና በአለም ላይ ካሉ ፍጥረታት እጅግ ብልሁ ተደርጎም ይወሰድ ነበር። ታዲያ በ44 አመቱም ከዚህ አለም በሞት ተለይቷል። ይህ ዝንጀሮ የሰዎችን ንግግር ይረዳ እንደነበር የተገለጸም ሲሆን ፓክማንና ማይንክራፍትን ጨምሮ የኮምፒውተር ጨዋታዎችን መጫወት ጀምሯል። ለወዳጅ ዘመዶቹ ማጽናናትን ይስጣቸው። እኛ ምንም ልንል አንችልም። የቀብር ስነ ስርዓቱ መቼ እንደሆነ ደግሞ በዚህ አጋጣሚ ብትነግሩን አሪፍ ነው። አሪፍ ነው። ነፍስ ይመር፣ ነፍስ ይመር። ምንድን ለምን አልሞትኩም ነው? እንዲህ የሚያስጮክ ለምን አልሞትኩም ነው? ኢትዮጵያ ወማ አጥራ ከማ ኢትዮጵያ

እንደ ለዚህ አይነት አማርኛዎች እኮ እዚህ ሳስተምሩ ነው ይላኩ። እኛ አልተማርም ነው ወይስ የዛን ቀን ፎረፍን? እናንተም አልተማራችሁም ይሄንን አማርኛ። እስራኤል በጋዛ የጀመረችውን ጦርነት ነገውኑ እንደምታቆም የእስራኤሉ ጠቅላይ ሚኒስትር ቤናሚን ኔታንያው ተናግረዋል። ካናዳ ዩኬ ና ፈረንሳይ እስራኤል በጋዛ የጀመረችውን ጦርነት በአስቸኳይ እንድታቆምና እንዲሁም ሰብዓዊ እርዳታዎች ላይ የጣለችውን እገዳ በአስቸኳይ የማታነሳ ከሆነ ከባድ የተባለ እርምጃ እንደሚወስዱባት ካስጠነቀቋት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ምላሽ የሚሆን መግለጫ ሰጥተዋል በመግለጫቸውም እንግዲህ ነገውኑ ጦርነቱን ማቆም እንችላለን ነገር ግን ጦርነቱን እንድናቆም በጋዛ ውስጥ የሚገኙ ሀማሶች ሙሉ ለሙሉ ትጥቃቸውን መፍታት አለባቸው እንዲሁም ጦርነቱ እንዲጀመር ምክንያት የሆኑ ሰዎች ከጋዛ ለቀው መሰደድ አለባቸው ይህንን የሚያደርጉ ነገር ከሆነ ነገውኑ ጦርነቱን ማቆም እንችላለን ሲሉ ጠቅላይ ሚኒስትር ቤናሚን ተናው ተናገሩ። ይህንን ነገር ያደረጉት እንግዲህ አውሮፓውያን ናቸው። ትናንት በብዛት ሰልፍ ወጥቶ እንግዲህ ይህንን ተቃውሞ ነበሩ። እንዴት ነበር ሰልፉ? አረቦች ተኝተው እያንቀላፉ ባለበት ሳሌ ፍልስጤማውያንን ጩወታቸውን፣ ግድያቸውን፣ ደማቸው በሚፈስበት ጊዜም አረቦች ዳባ ለበስ ብለው ባልሰማ የሚመለከቱበት ሳሌ ነጮች፣ እንግዲህ ፈረንጆች በፍልስጤማውያን ፍቅር ወድቋሉ ለፍልስጤማውያን ያላቸው እዝነት ቀንበቀን ጨምሯል። ሁሌም ጨዋታቸው በየጎዳና ላይ በተለያዩ ኮንሰርቶች ላይ ሁሌም ጨዋታቸው ስለ ፍልስጤማውያን ነው። በኔዘርላንድ ከተማ ላይ በመቶ ሺዎች የሚቆጠሩ ሰዎች ወጥተው ለፍልስጤማውያን ድጋፋቸውን አሳይተዋሉ። ድጋፍ ብቻ አይደለም፣ የሀገራቸው መንግስት ከእስራኤል ጋር ማንኛውም ግንኙነት ካለው እንዲያቋርጥ፣ የንግድም ሆነ የተለያዩ ግንኙነቶች ካሉ እንዲያቋርጥና በእስራኤል ላይ ዓለም አቀፋዊ ጉትጎታ እንዲያደርግም እስራኤል በፍልስጤማውያን ላይ የምትፈጽመውን የዘር ጭፍጨፋ የሚያስቆም ዓለም አቀፋዊ ጉትጎታ እንዲያደርግና ጉትጉት የሚያደርጉ አካላትን እንዲደግፍም የሀገራቸውን መንግስት ጠይቋሉ። ይህ ሰልፍ ደግሞ በተለያዩ አውሮፓ ከተሞች የተንሰራፋ ይገኛል። እንደዚህ አይነት መረጃ እንደደረሳችሁ አረቦቹ ለምን ጦርነት እንደሚፈሩ ታቃላችሁ? አሁን ያላቸውን ምቾት ማጣት አይፈልጉ። የምሬን ነው የምለው አሁን ያሉበትን ምቾት በተአምር ማጣት አይፈልጉ። እናም ለዚህ ሲባል ነው ጦርነቱን በደንብ የሚሸሹት። በጣም የሚገርማቸው ነገር ቢኖር እኮ አረብን በጦር ታክቲክ ችላችሁ አታሸንፉ። በተአምር ጂኒስ የዓለማችን ጂኒስ እነሱ ነው። ቀልድም ብትሉ ከዓለማችን ማን ነው በደንብ የሚቀለደው ብሎ ሰርች ቢደረግ አረቦች ናቸው። በምንም በኩል ብትሄዱ እነሱ ፈርስት ናቸው። ግን አሁን ያላቸው ምቾት ይሄን ነገር እንዳይጠቀሙ አድርጓቸዋል። ምቾታቸው እጅግ በጣም እነሱ ላይ ትልቅ ጉዳት እያመጣ ነው። አስቡት፣ ኻሊድ እኮ ከእነሱ ነው የወጣው። ዓለም አሁን የጦር ስትራቴጂ የማንን እያጠርናቸው ነው ቢባል የኻሊድን ነው። ዓለም ይሄንን የጦር ስትራቴጂ እያጠናች ባለበት ሰዓት እነሱ ግን ተኝተዋል። ግን መች እንደሚነቁ ወላሂ አላሁ አለም። ህንዳውያኑ የሰሩትን አስገራሚና አስኪኝ ተግባር ላጋራችሁ። ከላይ በቪዲዮ ላይ እንደምትመለከቱት እነዚህ ሁለት ሙስሊም ሴቶች የሰላት ወቅት ይደርስባቸውና እዚህ ቦታ ላይ እንግዲህ ሰላታቸውን ይሰግዳሉ ማለት ነው። ታዲያ ሴቶች ሰላታቸውን ሰግደው ከሄዱ በኋላ ህንዳውያኖቹ ወይም ደግሞ እነዚህ ሂዱ ተከታዮች ቦታው ሙስሊሞቹ ስለሰገዱበት ረግሷል፣ መባረክ ይኖርበታል ብለው እንግዲህ ቦታውን በላም ሽንት እንግዲህ ይባርኩታል። ጸልየውበትም እንግዲህ ቦታውን እንግዲህ ባርከኗል ብለዋሉ ማለት ነው። እንደምታውቁት ነው እነዚህ ህንዳውያን ለላም ያላቸው ነገር ከፍ ያለ ነው። ያመልኩታል ጭምር ነው የሚባለው። እና የላሙ ሽንት በመጠቀም እንግዲህ ቦታው መባረካቸው ነው የተነገረው። በተወሰነ መልኩ ያስቃለን ያስገርማለን ብዬ አስባለሁ። ሌላኛው ደግሞ ቀጥሎ የምትመለከቱት ቪዲዮ ላይ ደግሞ የሚታየውን ነገር መሰላችሁ ሰሞኑን ህንዳውያን እንግዲህ በካሽም ግዛት ጋር በተገናኘ ከፓኪስታን ጋር ቆየት ያለ ጸብ አለባቸው እና ሰሞኑን ደግሞ ካሽም ግዛት ላይ በህንድ ቁጥጥር ስር ባለው የካሽምር ግዛት ላይ እንግዲህ የተወሰኑ ሀያ ምናምን ሰዎች ተገርበዋሉ በሚል እንግዲህ ፓኪስታን ላይ ጥቃት ፈጽማለች። ፓኪስታንም ደግሞ በካውንተር እንግዲህ የተለያዩ ጥቃቶች እንደፈጸመች እየተነገረ ይገኛል። ከዚህ ጋር በተያያዘ ሌላ ቪዲዮ ሰራ ነው እና ታዲያ እነዚህ ህንዳውያን እንግዲህ ከጦርነቱ ጋር በተያያዘ ሊሆን ይችላል እንግዲህ መባረክ ይቅር ይጠበቅብናል ወይም ደግሞ በረከት ይደረብን ብለው ወታደሮች ቪዲዮ ላይ እንደምትመለከት እንግዲህ የላም ሽንት ሲጠጡና ራሳቸውንም ሲቀቡና ሲጸሉ ይታያል ማለት ነውና በተወሰነ መልኩ ይህ ቪዲዮ ያስገርማል ብዬ አስባለሁ። እነዚህ ህንዳውያን ለላምና ለላም ሽንት ያላቸው ነገር ለየት ይላል ማለት ነው። እና ኤኒዌይስ እነዚህ ቪዲዮ ስላስገረሙኝ ነው ከዚህ ጋር በቲያትር ሌላ ቪዲዮ ከምሰራ። እዚህ ጋ እንግዲህ እንደምታወቅ ነው የአርሰናል ማሊያ ለብሻለሁ፣ እና አርሰናል ሲሸነፍ ምንደግፈው ሳይሸነፍ ደግሞ የምንለው ማለት ከመሸነፍና ካለመሸነፍ ካለመሸንፍ ሚያያዝ ታሪክ የለንም ማለት ነው። ሲያሸንፍ ምንደግፈው ሲሸነፍ ምን ትወክለም ለማለለም እንግዲህ ለምትናቆሩም ማለት ነው በአካልም በዚህ በቲክቶክም እና እንግዲህ ቀጣይ ዓመት ንግስ ሌላ ሌላ ነገር ነው። እዛን እንገናኝ። ስለ መረጃው እናመሰግናለን። የአርሰናል ነገር ግን እኔም ጮጋራይን አቃጥሎኛል ተቃጥያ ነው። ቆይ ላሳያችሁ አንዴ፣ ይሄ ማሊያ እኔንም አቃጥሎኛል። እኔ እኔም ተቃጠልኩ በዚህ ማሊያ እኔም ተቃጠልኩ። እና ወደ ጉዳያችን ስንመለስ አሁን ሙስሊሞቹ አሁን የሰገዱበትን ቦታ እንደዚህ ያጸዱት እነሱ ደግሞ የሚያመልኩትን ቦታ እንዴት ማጽዳት አለብን? እኛ በምን መሬቱን እንቆፍረው ወይስ እንዴት ነው? እሺ ምን ይሻላል? እንዴት ነው ወይስ ምን ምን ይሻላል? ቤተ መንግስቱ መሸጥ አለበት። ጉግል ሴል አዲስ ለዛም አይኖርም። ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው እየገነቡ ነው። 49 ሳይሆን 400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው ያሰብ ነው የጫካ ሀውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው ነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ ቢያንስ ሁለት ቢሊዮን ዶላር እንዲያመጣና በአንድ በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መጥተን እባካችሁን ቤተመንግስት የምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ ትኮሩበታላችሁ ባትኮሩበትም ልጆቻችሁ ይኮሩበታል። እንዲህ ጀዋር ብሸጥ ምን ልታረግ ነው? ኮሚሽን በመሀል ልትይዝ ነው? ምንድን ነው? አይ ሀሳብ ካልገባንም እንደ ሀሳብ ማለት ነው። ምንድን ነው የሚሸጠው? የሀገር ንብረት እንዴት ይሸጣል? ወዴት ነው የሚሸጠው? በጣም የሚገርመው ነገር እንግዲህ ናሆም እና መንሱር የሆነ ፊልሚያ ተያይዞ ነበር። መንሱር ምናል ናሆም በዚህ ወር ውስጥ አንድ ሚሊየን ፎሎርስ የምገባ ከሆነ እኔ አምስት መቶ ሺህ ብር እሰጠሃለሁ አለው። ከዛ ናሆም እንግዲህ በሚገርም ሁኔታ እንደ ቻሌንጅ አድርገው ሰውም ተረባርቦበት በአራት ቀን ውስጥ እሱ በስንት አለ፣ በሰላሳ ቀን ውስጥ ነው ያለው መንሱር። ግን ናሆም በአራት ቀን ውስጥ አንድ ሚሊዮን ፎሎወርስ ገብቶ ከዛ ላይቭ ላይ ማታ ተገናኙ። ኧረ መንሱር ጀማ ከጊፍት ጋለሪ ገና ከነው መንሱር መንሱር በቃ እዛ በአራት ቀን ውስጥ እንዴት ነው የሚሞላው? ቆይ አንድ አንበሳ ስትሆን አላለም። የእኔ አይደለም እኮ የእሱ ነው፣ የእኔ አይደለም። መንሱር በአንድ ወር ነው የተባለ፣ ግን እንዴት ባራቀን ውስጥ ይሞላል? አረ መንሱር ጀማል ማንሱር ጀማል፣ ማንሱር የለም። ማንሱር ተው፣ በቃ ናሆም አታልቅስ ተው። በኢየሱስ ናሆሜ እንዳታለቅስ፣ የቀረው ይቀር እንዳታለቅስ።

አሁን ይሰማል፣ አሁን ይሰማል። በካሽ ይሻለናል ይስ ወይስ በቼክ? ቼኩን ለነገሩ ወይ ቼክ ሰጠኝና ሄጂ ባንክ አውጥቼ ምናምን ነገር ሙሉ በቪዲዮ እናሳያቸዋለን። የሀገሪቷ ሕግ አይፈቅድም። እኔ እንደ ካምፓኒ መቶ ሺህ ብር ነው ማውጣት የሚችለው በግለሰብ ደግሞ ሀምሳ ሺህ ብር ስለሆነ በካሽ አይቻልም ግን አምስት መቶ ሺህ ብር ሬዲ ሁኗል። ምንም ጥያቄ የለውም። ይከፈላል። ያከፋፈሉ ሁኔታ ያው ላይቭ ላይ ነው። ምን ሰው እኔ ናሆን ፎንቴኮ ሁለት ነገር ነው ከኔ ያገኘው ማወቅ ያለባችሁ አምስት መቶ ሺህ ብር ፕላስ ደግሞ አራት መቶ ሀምሳ ሺህ ኦልሞስት አራት መቶ ሺህ ፎሎወርስ አራት መቶ ሺህ ፎሎወርስ እኔ ነኝ። እና አምስት መቶ ሺህ አንድ ሚሊዮን ብር በላው አንድ ላይ ነፍሰ እስቲ አንተ ይሄን አድርግና ሳክሳም ባለሀብት ተባል። ያዋጣሃል በደምብ። ስትሰክሱ በተግባር ሰክሱ። እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ለመላው ህዝብ፣ ለመላው ኢትዮጵያ ህዝብ በጣም በጣም በጣም ነው የማመሰግነው። መንሱር ጀማልና ፊንቴክ ኢንቨስትመንትም ይሄን እድል ስለሰጣችሁኝ አመሰግናለሁ። የኢትዮጵያ ህዝብ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። እግዚአብሔር ወይ ተመስገን። በእናንተ ፊት ሞገስ ስለሰጠኝ ተባረኩልኝ። በጣም በጣም አመሰግናለሁ። አንድ ሚሊዮን ገብተናል። ነገ ከመንሱር ጀማል ጋር አዳማ ሄደን ገንዘባችን እንቀበላለን። በጣም በጣም በጣም ነው የማመሰግነው። ናሁም፣ እኔ በጣም ለፍቻለሁ። ብዙ ስፖንሰር አድርጌያለሁ። ከዚህ ራሱ በጣም በቃ ቤተሰቦቻችን ተረባርቦልካል። ዝም ብለ በቃ ለቤተሰቦቻችን ምን፣ ለእናንተ ምን ይገዛላችሁ? ስ ጥርሴ ስለማድ ነው አይኔን አታስቂዋለች ሴትዮ

ነብይ ይመጣል እርሱ ማን ነው መሐመድ ነው በመጨረሻ ነው አልለ አልቻለም። ሰውዬው ሰውዬው አልቻለም ሲጨንቀዋል ደም አንድ አስደሳች መረጃ ልንገራችሁ። ታላቁ የኢትዮጵያ ህዳሴ ግድብን ዓለምን በሚያነጋግር መልኩ ለመመረቅ መስከረም ወር ላይ ዝግጅት እየተደረገ መሆኑ መሰረት ሚዲያ ያጋራው መረጃ ያመለክታል። በዚህ ዝግጅት ላይ የተለያዩ ሀገራት መሪዎች፣ ታዋቂ ሰዎች፣ ሙዚቀኞች እንደሚገኙም ይጠበቃል። በቃ አሁን መብራት ከእንግዲህ አይጠፋም ማለት ነው። ወይኔ መብራት ጠፋ፣ በጣም ያሳዝናል። ዛሬም ለሀገራችን ሌላኛው ጥቁር ቀን ነው። ከ30 በላይ የሚሆኑ ኢትዮጵያውያን ዜጎቻችን በአንድ ቀን፣ በአንድ ደቂቃ፣ በአንድ ሰከንድ ውስጥም በግልገል በለስ ከተማ ውስጥ ህይወታቸው አልፏል። እጅግ አሳዛኝ የተባለ የመኪና አደጋ በመተከል ግልገል በለስ ከተማ ውስጥ የተከሰተ ሲሆን ተሳቢ መኪና ፍሬን በጥሶ ይህንን አደጋ አድርሷል። በዚህም ታዲያም ከ በላይ የሚሆኑ ሰዎች በዚችው ደቂቃ ውስጥ በዛሬ ሁለት ህይወታቸው አልፏል። ሌሎችም ታዲያም ሌሎችንም ለማትረፍ ከፍተኛ የተባለ ርብርብ እየተደረገ ይገኛል። ለሞቱት ነፍስ ሲማር የተረፉትም ወደ ሙሉ ጤናቸው እንዲመለሱም እንጸልያለን። መጽናናት እመኛለው። መልካም ቀን። አላህ ነስሩን ያምጣለን። ሌላ ምንም ልንል አንችልም። በምድር ላይ ጉልበተኛ ማን ነው ከተባለ ጊዜ ነው፣ የታወቀ ነው። በአንድ ወቅት እልል የተባለለት ነገር በአንድ ወቅት እንደኋላ ቀር ነገር ይቆጠራል። ጫካ ውስጥ ወቅ እያረኩ ነበር። ያየሁትን ላሳያቸው፣ ተመልከቷቸው። እነዚህ በአንድ ወቅት ሳሎን ውስጥ ዋና ቦታ ተሰጥቷቸው፣ ሰዎች መረጃ ለማግኘት ለመዝናናት የሚመለከቷቸው ቴሌቪዥኖች ነበሩ። ታዲያ ዛሬ በስማርት ቴሌቪዥኖች ተተክተው ከጊዜው ወደ ኋላ የቀሩ ተብለው ከሳሎን ወጥተው ጫካ ውስጥ እንዲህ ተደርድረው ሰዎች በትዝታ የሚመለከቷቸው ምን፣ አሁን ጦጣዎቹ እንዲያዩ ቴሌቪዥን እያሉ የሚያዩዋቸው ብሎም ለልጆቻቸው ይሄ እኮ የድሮ ቴሌቪዥን ነው እያሉ የሚያሳዩቸው ሆነው ጫካ ውስጥ ተጥሏል። ለተሰማ ማተር ኦፍ ታይም እንዲህ ነው። የሰው ልጅ በነበረበት የሚቀጥል ማንም የለም። ማተር ኦፍ ታይም

እት እህት እንትን አይደለም አልችልም ኦሮሞኛ አልችልም አልተናገርሽውን እራሱ አልገባንም ኮሱ ይሄን ሁሉ አስወርታት ተነስተህ አልአቅም አሁን ይሻላል እንዲያውም እንዲህ አስጨርስ ከባድ ወንጀል ነው እና ማለት ነው እስካሁን ላለን ቆይታ በጣም አድርጌ አመሰገናችኋለሁ እስኪ አንዴ ወደዚህ ጠጋ በሉልኝ